ልጅ ይህ ልብስ ስንት ነው አጎቴ ይሄ ሁለት ሺ ብር ነው ዋጋው ከዚህ ትንሽ የሚቀንስ የለም እንዴ እሺ ለእኔ እስቲ ንገሩኝ ለምን ጉዳይና ለማን ነው የፈለጉት አንድ የልጅ ልጅ አለችኝ ዛሬ ልደቷ ነው ለሷ ነበረ ገዝቼ ይዤላት ሌድ የፈለግኩት ለልደት ማ ከሆነ በጣም አሪፍ ልብስ እኮ ነበር የመረጡት እና ለልደት ከሆነ ደግሞ ከዚህ የሚያንስና ከዚህ ዝቅ የሚል እኛ ጋር እንኳን የለንም። አዎ በእርግጥ ጥሩ ልብስ ነው፣ ነገር ግን በቂ ብር አልያዝኩም ብዬ ነው እኔ። እናትና አባቷ በህይወት የሉም። እኔ ደግሞ የምትፈልገውን ያክል ማድረግ አልቻልኩም ምክንያቱም የገቢ ምንጭ ስለሌለኝ። እና ብር ከሌለ እዚህ ጋ ምን አባ ያስቆመሃል? በልጅ ዱጣ ከዚህ ሱቃችን እናታጨናንቅ። አይ ብር እንኳን ይዣለሁ ትንሽ አነሰኝ ነበር ያልኩት። አውቃችኋለሁ፣ እንደ እናንተ አይነት ሰዎች ሁሌ ገንዘብ አነሰን ነው የምትሉት። መቶ ብር ይዣለሁ። እኔ 1400 ብር። ብርህን ያዝና ሂዱጣ። ከዚህ ግን እኮ ይሄ ልብስ ይሄ ልብስ ለእርሶ የሚመጥን አይደለም። ውጥ እኮ ነው እያልኮት ያለውት። ልብስ ገዛለው ይላሉ እንዴ ደሞ። ለምን አይሄዱ? ምንድነው አፍጥጠው የሚያዩኝ? ይሄዱ እኮ ነው እምሎት አለቃዬ ለምንድነው እንደዚህ ያደረግ ስኮ፣ ደንበኛችን ነው። ከደንበኛ ጋር ደግሞ እንደዚህ ማድረግ የለብንም። ምናል ካንተ ደንበኛ ይሄ በየትኛው ጎኑ ነው? ቆይ ደንበኛችን መስሎ ይታየ? ደንበኛ እንደዚህ አይደለም ሽ የሚባለው ተመልከታቸው፣ እንደነዛ ናቸው። ደንበኛ ማለት ሀብታሞች፣ አንድ ጊዜ የጠራንላቸውን ገንዘብ ይሰጡናል እነሱ ማለት ነው። ምንም ቀንሱልን፣ ምናምን ብለው አይጨቃጨቁንም እነሱ። እሺ ደንበኛ ይለኛል እንዴ ደሞ አለቀይ ብር እኮ ይዘው ነበር እሳቸው፣ መቶ ብር ለሰራተኞች ቅናሽ በሚደረገው ለሳቸውን ብናደርግ ጥሩ ነበር። ምንድነው ባካ አንተ ያዘንክላቸው እኮ ይለሳቸው። አለቀይ፣ ለልጅ ልጃቸው ነበረ ይህን ልብስ ገዝተው ይዘው መሄድ የፈለጉት። እውነት ልብሱን በእጃቸው ይዘው አይናቸው በደስታ በጣም እያንጸባረቀ ነበር፣ ተደስተው ነበር። እናም የዛሽ ልጅ ደግሞ እናትና አባት በህይወት የሉ። አንተ የትኛው አስትሮሎጀር ነው? ውስጣቸውን አንብበህ ነው ማለት ነው ስለሳቸው የተረዳው? አይ አደለም፣ አለቀይ፣ እሳቸው ነግረዊ ነው እና እውነታቸውን እንደነገሩ በምን እርግጠኛ ሆንክ አንተ? አይናቸው ላይ እውነታው ፍንትው ብሎ ነበር የሚታየው አለቃዬ። አሀ፣ አይንም ማንበብ ጀምረሃል ማለት ነው አንተ አለቃዬ። የሰራተኛ ቅናሽ በኔ በኩል ስጣቸው እባክህ፣ አንድ ሺ አራት መቶ ብር ኮ ይዘዋል እሳቸው። በጣም ተናገርክ አደል አሁን አንተ። በላሁን፣ የኔን ነገር ደግሞ በተጠንቀቅ ስማኝ። የሰራተኛ አገልግሎት ቅናሽ የሚደረግላቸው ስራ ላይ ያሉ ናቸው። ማለት እንዴት አለቀይ? ማለትማ፣ እኔ አንተን ከስራ አባርሬሃለሁ። ሂዱ ጣሁን ከዚህ ጥሩ፣ አለቀ። ይሄን ልብስ ግን ይዤ እሄዳለሁ። ማለት እንዴት? ይሄውን ከያዝ ሁለት ሺህ ብር እና ጠቅለልልኝ ያህል ልብስ እቃ ውስጥ አድርግልኝ እኮ ነው የምልህ። አጎት ይሄንን ልብስ ይውሰዱ። እንዴ ይሄ ልብስ? ልጄ ግን እኮ እኔ ጋ ሙሉ ብር እኮ አልያዝኩም። አይ ምንም ብር አያስፈልግም። እሺ አጎት ምን መሰሎት? ለኛ ለሰራተኞች ቅናሽ አለ እኛ ስራ ላይ ማለት ነው። በወር አንድ ልብስ በነጻ ይሰጠናል። ስለዚህ በእኔ ቦታ ነው ይዤሎት የመጣሁት። ልጄ ለእኔ ብለህ ለምንድን ነው ያንተን ወደ እኔ ያደረግ ምክንያቱም እኛ ቤት ውስጥ ምንም አይነት ህፃን ልጅ ስለሌለ ነው። በየወሩ ምንም ሳልጠቀምበት ስለሚያልፈኝ በዚህ ወር ለምን አልጠቀምበትም ብዬ ለእርስዎ ያው ወሰድኩሎት። በጣም ነው ማመሰግን። ይሄኔ ልጅ በጣም ነው የማመሰግንህ። እንከያዝ ልጅ ይህን አ አይሆንም አጎቴ። ለምን ልጄ? ብር ከተቀበልኩትም አጭበርባሪ ነው የሚባለው። ምክንያቱም ለዚህ ልብስ እኮኔ ምንም ብር እኮ አልከፈልኩም። እኔ ድርጅቱ በሰጠኝ ተጠቅሜ ነው ለእርሱ የልብስ ያመጣውሉት። ብር አልተቀበለኝም ድርጅቱ። ስለዚህ ብር ከተቀበልኩ ድርጅቴ በኩል እኔ አጭበርባሪ ይባላለሁ። ፈጣሪ ባርክህ ልጄ። አንተ ለኔ ብለህ አሰብክልኝ፣ ፈጣሪ ደግሞ ላንተ የተሻለውን ያስብልህ። እኔ ልጅ ተደስተ ኑር ልጄ። እሺ አጎቴ። የእርሱን የልጅ ልጆን መልካም ልደት ይበሉልኝ በእኔ በኩል። እሺ ልጅ፣ እልልሃለሁ። በትክክል እልልሃለሁ። እሺ ተደሰት ልጄ።